ሰላምና ጤና በእያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ አርብ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። በዛሬ ፕሮግራማችን በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው የማንቸስተር ዩናይትድን፣ የአርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሮያል ማድሪድ ባርሰሎና፣ ሌሎችም የአውሮፓ ተላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውር ጉዳዮቻቸውን እያነሳሳን ቆይታን እናደርጋለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለው። እናንተም እንደተለመደው ይህንን ቪዲዮ ላይክ እያደረጋችሁ ቻንላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ ይአክብረት ግብዥን ወደ እናንተ አደርሳለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመሪ ይሆናል። አብራችሁን ይቆዩ። ክሪስታል ፓላስ አማካዩ ታይለር ሞርተን ከሊቨርፑል ጋር የነበረውን የረጅም ጊዜ ግንኙነት አጠናቆ ወደ ፈረንሳይ ከተዘዋወረ ከወራት በኋላ እሱን ለማስፈረም እያሰበ ነው። እንደ ዘገባዎቹ ጥቆማ ከሆነ ክሪስታል ፓላስ የ23 ዓመቱን ተጫዋች ሊሆን የሚችል የረጅም ጊዜ ኢንቨስትመንት አድርጎ ይመለከተዋል ተብሏል። በኦሎምፒክ ሊዮን ያለውን እድገት በቅርበት እየተከታተለ ነው። የሊቨርፑል አካዳሚ ውጤት የሆነው ታይለር ሞርተን ገና በወጣትነት እድሜው ክለቡን ከተቀላቀለ በኋላ በደረጃዎች ውስጥም በተከታታይ ከፍ ማለትም ችሏል። በ2021 የርገን ክሎፕ በፕሪምየር ሊግና በቻምፒየንስ ሊግም እድል ሲሰጡት ነበር ወደ ዋናው ቡድንም የገባውም። በመረጋጋት እና በኳስ የመቀበል ችሎታ ቢያስደምመም በአንፊልድ ባለው ከፍተኛ ፉክክር ላይ የአማካይ መስመር ምክንያትም ቋሚ የመጫወት ደቂቃዎችን ማግኘት አልቻለም ነበር። ታይለር ሞርተን ብዙ የመጫወቻ ጊዜያቶችን ለማግኘት ሊቨርፑልን ለቋል። እድገቱን ለማፋጠን ሊቨርፑል በተከታታይ በውሰትም ልኮታል። መጀመሪያ ላይ ወደ ብራክበርን ሮቨርስ ከዚያም ደግሞ ጥልቀት ያለው አጥቂ አማካይ ሆኖም በደንብ ተጫውተዋል ከዚያም ደግሞ ወደ ሃል ሲቲ እዚያም ደግሞ በሻምፒዮንሺፕ ውስጥም ካሉ ምርጥ ወጣት አማካዮች መካከል አንዱ ሆኖ ማስደመሙን አሳይቷል ሆኖም ግን ባለፈው የውድድር ዘመን በአርኔስ ሎትሰር ቋሚ የመጀመሪያ ቡድን እድሎች ውስን ሆነው ቀጥለውበታል ይህም ደግሞ ሞርተን ለሙያው ሲል ቋሚ ዝውርን እንዲፈልግም አድርጎታል የፈረንሳይ ሚዲያዎች ታይለር ሞርተን በሜዳው ላይም ሆነ ከሜዳ ውጪ ለክለቡ አስቸጋሪ በሆነው የሊዮን የውድድር ዘመን ውስጥም እጅግ በጣም ወጥ አፈጻጸም ካላቸው ተጫዋቾች አንዱ አድርገው አስፈልገውታል። በፍሬንች ሊግ ዋን ጥሩ አጀማመርን ቢያደርግም ክሪስታል ፓላስ ግን ታይለር ሞርተንን ወደ እንግሊዝ ሊመልሰው እንደሚችል ይታመናል። ሊዮን ቀጣይነት ባለው የገንዘብ ችግር ውስጥ የሚገኛል። ከፍተኛ አቅርቦት ክለቡን እንዲሸጥም ሊያስገድደው ይችላል። ክሪስታል ፓላስ በኦሊቨር ግላርሰን ስርም ለረጅም ጊዜ የሚቆይ ቡድን ለመገንባት እያቀለ ሲሆን ታይለር ሞርተን ለቡድናቸው ጉልበት፣ ቴክኒካል ጥራት ጥራትና የፕሪሚየር ሊግ አቅምን ማከል የሚችል ተጫዋችም አድርገው ይመለከቱታል። ለሞርተን ውሳኔው በጊዜው ላይ እየተመካ ሊሆን ይችላል። ከተጫዋቹ ጋር ቅርበት ያላቸው ምንጮች እንደሚጠቁሙት በሊዮን ራሱን ካቋቋመ በኋላ ብዙም ሳይቆይ ለዝውውር የመክፋት እድሉም አነስተኛ ነው። በተለይ የእሱን እድገት በሚያበረታታ ደረጃ ላይም ቋሚ እየተጫወተ እንደሆነ ነው መረጃዎች የሚያሳዩት። ሆኖም ግን የፕሪምየር ሊግ ስበትና በእንግሊዝ እግር ኳስ ውስጥ ያልተጠናቀቀ ስራ እንዳለው ስለሚሰማው ወደፊት በአስተሳሰብ ላይ ተጽዕኖ ሊያሳድርበት ይችላል ተብሎ ይታሰባል። ክሪስታል ፓላስ የሊቨርፑል ኢላማን ለመተካትም በፕሪሚየር ሊጉ ኮከብ ላይ አይናቸውን እንደጣሉ ጭምር ነው መረጃው የበጣው። ዌስትሃም ዩናይትድ አሰልጣኝ ኑኖ ኤስፔንቶ ሳንቶን አዲስ ተጫዋችን ለመጨመር ሊዘጋጁ በጥሬት ጫዋቾች የዝውውር መስኮት በዝግጅት ላይ ናቸው። በሀመርስ ኒውስ በዚህ የውድድር ዘመን ሲቸገሩ የቆዩ ሲሆን በውድድር ዘመኑ መጀመሪያ ላይ ያሳዩት ደካማ አቋም በአሁኑ ወቅት በወራጭ ቀጠና ውስጥ እንዲቀመጡ ምክንያት ሆኗቸዋል። በኑኖ ኤስፔንቶስ ሳንቶ ስር በቅርቡ ያገኙትን መነቃቃት ተስፋ ሰጥቷቸው ነበር። ነገር ግን አሰልጣኙና የክለቡ አመራሮች በጥሬት ጨዋታዎች የዝውውር መስኮት ላይ የሚጨመሩ ጥቂት ተጫዋቾች ለውድድር ዘመኑ ሁለተኛው አጋማሽ ላይ በጣም የሚያስፈልገውን ድጋፍ ሊሰጧቸው እንደሚችሉ ግን ተገንዝበዋል። የጥሬ ተጫዋቾች የዝውውር መስኮት እየተቃረበና ስለ ወልቭስ የክንፍ ኢላማ ትራዎሬ ሊደረግ ስለሚችል ዝውውር ግምቶች እየጨመሩ በመጡበት በዚህ ሰዓት ዌስትሀም ዩናይትድ በሉዊስ እንዲሁ ደግሞ የወደፊት እጣ ፈንታ ላይ ቁርጥ ውሳኔ ለማድረግም ዝግጁ እንደሆኑ ነው የተነገረው። እንደ ዘገባዎች ከሆነ እንግዲህ እንደሚጠቁሙት ክለቡ በጣም ጥሩ ግምት የሚሰጠውን ብራዚላዊ ተጫዋች እንዲለቅ ለመፍቀድም ክፍት ነው። ይህ ደግሞ ሲመጣ የነበረውን ከፍተኛ የደስታ ስሜት ከግምት ውስጥ ሲገባ አስገራሚ ለውጥ ያደርገዋል። ወስት በ2004 ዓ.ም ተመራት። ይህንን እንግዲህ ተጫዋች ሲያስፈርመው ከደቡብ አሜሪካ በጣም አነቃቂ ከሆኑ ወጣት አጥቂዎች አንደኛውን የማስፈረም ፉክክር ማሸነፍም ችለው እንደነበር ይታወሳል። ገና 19 አመቱ ላይ የሚገኘው ከፓልሜራስ አካዳሚ የመጣው ይህ ተጫዋችም ፈጣን ፍጥነት እንዳለው የተዋጣለት የኳስ ድሪብለር እንዲሁ ደግሞ ለፈጣን ተፈጥሯዊ ችሎታ ደግሞ የተጎናፀፈ ተጫዋች እንደሆነ ጭምር ይነግሩለታል። ቀደም ሲል ለብራዚል ከአመት በታች ብሔራዊ ቡድን የተሰለፈው እንደ ሪያል ማድሪድ እና ባየር ሚኒክ ያሉ የአውሮፓ ክለቦችንም ትኩረትን የሳበው ይህ ተጫዋች ወደ ፕሪምየር ሊግ እግር ኳስ መሸጋገሩ ፈጣን እድገቱን ቀጣዩ ተፈጥሯዊ እርምጃ ይሆናል ተብሎ በብዙዎች ዘንድ ይጠበቅ ነበር። ይሁን እንጂ በእንግሊዝ ያሳለፈው የመጀመሪያው ሙሉ አመት ግን በጣም የተለየ ታሪክ ያሳየው የተጫዋች በሁሊያን ሎፔቴጊዮ በግራሃም ፖተር እንዲሁ ደግሞ በኑኖ ስፕሬንቶ ሳንቶ ስር ባሳለፋቸው ጊዜያት በመጀመሪያ ቡድን ውስጥ ምንም አይነት ተጨባጭ ቦታን ማግኘት አልቻለም። ለረጅም ጊዜም የሚቆይ ፕሮጀክት ተብሎ ከመምጣት ይልቅ በእያንዳንዱ ያሰልጣኝ ለውጥም ከቡድን ውስጥ ያለውን ግምት እየቀነሰበት እንዲሄድም እንዳደረገው ጭምር ነው። አሁን ላይ መረጃዎች በትልቁም እየወጡ እንደሚጠቁ እንደወጡ የሚጠቁሙትና እንዲህ ያሉ ውስን እድሎች ብዙ ደጋፊዎችን ግራ ጋብ ተባል ተጫዋች በክለቡ ወጣት ተጫዋቾችን የማስፈረም ስትራቴጂ ውስጥም ዋና ፈራሚ ተደርጎ ቢቆጠርም ዌስት ሃም ግን ለእድገቱ ግልጽ የሆነ መንገድን ለማቅረብ ተቸግሯል ተብሎ ነው እየታሰበም የሚገኘው። ማንቸስተር ዩናይትድ በቅርብ አመታት ውስጥ አንዳንድ የሚገርሙ ደካማ የዝውውር ስራዎችን ሰርቷል። ክለቡን እንዲለቁ የፈቀደላቸው ተጫዋቾች በሌሎች ቦታዎች ጥሩ አቋምን ሲያሳዩም ታይተዋል። ደጋፊዎች ክለቡ እንዲሄዱ በመፍቀዱ ስህተት ሰርቶ ይሆናል ብለው መጠየቅም ጀምረዋል። እንደ ስኮት ማክቶሚኔም ራስመስ ሆይሉንድ ያሉ ተጫዋቾች ለናፖሊ አስደናቂ አቋማቸውን አሳይተዋል። ማክቶሚኔ ባለፈው የውድድር ዘመን ናፖሊ የሊጉ ዋንጫን እንዲያሸንፍ ሲረዳ፣ የሴሪአም የአመቱ ምርጥ ተጫዋች ተብሎ መመረጡን የምናስታውሰው ነው። በተመሳሳይ መልኩ አንቶኒም ወደ ማንቸስተር ዩናይትድ ከመምጣቱ በፊት በአያክስ ያሳየውን ብቃት መልሶ ባገኘበት ሪያል ቤቲስ ላይም አዲስ ተጫዋች ይመስላል። ይሁን እንጂ የቀድሞው የማንቸስተር ዩናይትድ ስካውት ፒተር እንግዲህ ሳድዌይክ እንደተናገረው ከሆነ ለሪያል ማድሪድ እያበራ ያለውን ሌላ ተጫዋች በመልቀቁ ማንቸስተር ዩናይትዶችን ተችተዋል። ይህም ደግሞ የፕሪምየር ሊጉ ግዙፍ ክለብ አልቫሮ ፈርናንዴስ ካሬራስ በ2024 ዓ ም ክለቡን ለቆ ቤኔፊካን እንዲቀላቀል መፍቀዳቸው የሚታወስ ጉዳይ ነው። በዚህ ዓመት የክረምቴት ተጫዋቾች የዝውውር መስኮት ላይ ካሬራስ በ43 ሚሊየን ፓውንድ ክፍያ በሪያል ማድሪድ የፈረመ ሲሆን በኮኮቦች በተሞላው ቡድን ውስጥም ዋና የግራ ተከላካይ በመሆን ስሙን እያሳየ ነው። የቀድሞው የዩናይትድ ስካውት ሲናገረም ወደ ማንቸስተር ዩናይትድ የመጣው ገና 16 ዓመቱ አካባቢ 2020 ላይ ነበርም። በጣም ታታሪና ታላቅ ምኞት ያለው ኮኮብ ነበር። ቋንቋውንም በፍጥነት ተምሯል። በግል አግኝቸው ስለማውቀውም አውቀዋለሁ። ለመጀመሪያ የእድገት ጎዳናውም ጥሩ ነበር። ለፕሪስተን በውሰት ተሰጥቶ ጥሩ ግምገማዎችንም አሳይቷል። ከዚያም ደግሞ ዩናይትድ ለትንሽ ገንዘብ ለቤኔፊካ በመሸጥም እንግዲህ በመሸጥ እጁን ሰጠ። ካሬራስ እውነተኛ ከፍተኛ ደረጃ ያለው ተጫዋች ነው። በዓለም ላይም ምርጥ ወይም ደግሞ ምርጥ የግራ ተከላካዮች አንዱ የመሆን ትልቅ አቅም አለው። በቅርቡ በላሊጋ ከቫሌንሲያ ጋር ባደረገው ጨዋታ ውብ ጎልም አስቆጥሯል። ዩናይትድ እንዲሄድ መፍቀዱ ትልቅ ስህተት ነው። እዚህ ላይ ደግሞ የሆነ ነገር የጎደለ ይመስለኛል ያ የጎደለው ነገር ደግሞ ዩናይትድ በወጣት ተጫዋቾች ላይ መዋለ ንዋያዎቹን ለማፍሰስ ድፍረት ማጣቱ ይመስለኛል ብዬ አስባለሁ ሲል ጭምር ነው የተናገረው። ማንቸስተር ዩናይትድ አንዳንድ ከፍተኛ ተሰጥኦዎችን አተባል ዩናይትድ ለሚከት እንግዲህ ሊመለከተው የሚገባ ክለቡን ለቀው የሚወጡ ተጫዋቾች ወዲያውኑ የተሻለ አቋም ማሳየት ይጀምራሉ። በክለብ ውስጥም የጨዋታ ስልትም ይሁን በአጠቃላይ ከባቢ አየር ወይም ደግሞ አመራር ላይ ያሉትን ሰዎች አረቆ አስተዋይነት ማጣት ዩናይትድ ተሰጠ ያላቸው ወጣቶችን እንዲያጣ አድርጎታል። በተለይም አሁን የግራ ተከላካይ ቦታ ላይ ለማንቸስተር ዩናይትድ አሳሳቢ ጉዳይ በሆነበት በዚህ ሰዓት ካሪራስ በሪያል ማድሪድ ሲያበራ ማየት ደግሞ ሊያማቸው ይገባል። ይህ የፕሪሚየር ሊግ ግዙፍ ክለብም ሁልጊዜም ወጣት ተጫዋቾች ላይ መዋለ ንዋያዎችን ማፍሰስ፣ በእነሱ ላይ ማመንና የመጫወት እድልን መስጠት የሚወድ ክለብ ነበር። ይህ በቅርቡ የተለወጠ ነገር ሲሆን ይህ ደግሞ የክለቡን መሰረታዊ ማንነት ወይም ዲኤንኤም የቀየረ ጉዳይ ነው ሲልም ጭምር ነው እየተናገረም የሚገኘው የቀድሞ የማንቸስተር ዩናይትድ አሰልጣኝና ተጫዋች የነበረው ኦሌ ጉነር ሶልሻየር። ሰር አሌክስ ፈርጉሰን ስኮት ማክቶሚኔን ለናፖሊ ባልሸጡት ነበር ሲል ተናግሯል። የስኮትላንድ ብሔራዊ ቡድን ተጫዋች ለዩናይትድ ቁልፍ የአንደኛ ቡድን ተጫዋች ቢሆንም የተረጋገጠ ቋሚ ተሰላፊ ግን አልነበረም። እናም ክለቡ ባለፈው ክረምት እንዲለቅ ፈቅዶለታል። ሆኖም ግን ማክቶሚኔ ከለቀቀ በኋላ ለናፖሊ እጅግ በጣም ጥሩ አቋሞችን በማሳየት የጨዋታ ደረጃውንም ከፍ አድርጎ አሁን ባለፈው የውድድር ዘመን የሴሪኤ ዋንጫንም አሸንፏል። ሶልሼር ከማክቶሚኔ ጋር ሰርቷል፣ እናም ትልቅ አድናቂው ነው። በዚህ ሳምንት ደ ኦቨርላፕ በተባለው ፕሮግራም ላይ ሲናገርም ተጫዋቹን ማስቀረት እንደነበረበት ና ፈርጉሰንም እንዲሁ ያደርጉ እንደነበር ነው ያስረዳው። ኦሌጎነር ሶልሻር ና ስለ ስኮት ማክቶሚኔ ማንቸስተር ነትድን መልቀቅ ሲናገር፣ ማክቶሚኔ ሲሄድ ቅሬት ሰኙ ጥቂት የዩናይትድ ደጋፊዎች በእርግጠኝነት ይኖራሉ። እናም አሁን ላይ በጣሊያን ያሳየውን መነቃቃት ከተመለከቱ በኋላ ደግሞ ይበልጥ ቅር እንደሚላቸው ብዙዎች ያምናሉ። ሶልሼር የ28 ዓመቱ ተጫዋችን አመስግኗል። እናም ፈርጉሰን በቡድናቸው ውስጥም ከፍ አድርገው እንደሚመለከቱት ሰውም ይሁን እንደነበር ጭምር ነው የተናገረው። ሶልሼር እኔ እንደማስበው ከሆነ ማክቶምኔ ምርጥና ታላቅ ባህሪ ያለው ተጫዋች ነውም ሲል ነው የተናገረው። በየትኛውም ቦታ እንዲኖር የሚፈልጉ አይነት መልካም ስብዕና አለው። ደረጃዎችን ያዘጋጃል። በምንጫወትበት ጊዜ 100% በቡድናችን ውስጥ ይኖር ነበር ሲል የተናገረው። አክሎም ሲናገር ስኮት ማክቶሚኔ በቡድን ውስጥ ሲኖር ብቻ ምን ያክል ጥሩ እንደሆነና ለአንድ ቡድን ምን ያክል አስፈላጊ ሊሆን እንደሚችል የሚያውቁት አይነት ሰው ነው ሲል ጭምር ይናገራል። የማክቶሚኔ በሴሪኤ ያለው ጥሩ አቋምም ዩናይትድ መልሶ ሊያስፈርመው እንደሚችል እንደሚመለከት አድርጎ ነው የተገለጸው። በተጨማሪም እንደ ኒውካስልና ቶተንሃም ያሉ ሌሎች ክለቦች ፍላጎት እንዳላቸው በዴይሊ ሜል ላይ መረጃዎች ወጥተዋል። የቀድሞው የዩናይትድ ተጫዋች በአሁኑ ወቅት በጣሊያን ባለው ሕይወት ደስተኛ እንደሚሆን ጥርጥር የለውም። ነገር ግን ናፖሊ እንዲሸጥ ሊያሳምን የሚችል አስደሳች አቅርቦት ይዞ የሚመጣ ካለ ማየቱ አስደሳች ያደርገባል ሶልሼር በቅርብ ጊዜ ውስጥም በፕሪምየር ሊግ ውስጥም ጥሩ ስራዎችን እንግዲህ ሊሰራ እንደሚችል እየተገለጸ ነው። የአጋጣሚ ደግሞ ከማክቶሚኔ ጋር እንደገና ለመስራትም ሊፈልግ ስለሚችል ትኩረት ሊሰጠው የሚገባ ጉዳይ እንደሆነ ነው መረጃዎች የወጡት። ማንቸስተር ሲቲ ለሮድሪጎ ጓይስ ያለው የቆየ ፍላጎት አልቀነሰም። ፋብሪዚዮ ሮማኖ እንደዘገበው ፔፕ ጓርዲዮላ የ24 ዓመቱን ብራዚላዊ የክንፍ ተጫዋች አሁንም እውነተኛ ፍላጎት ያለው ተጫዋች አድርጎ ይመለከተዋል። በጠሮ ወር የዝውውር ስምምነትም የማይቻል ቢመስልም ማንቸስተር ሲቲ ግን በ2026 ክረምት ላይ ያለውን ሁኔታ እንደገና እንደሚመለከትና ውሉ ጥረት እንደሚያደርግም ይጠበቃል። ሮድሪጎ በሪያል ማድሪድ ውስጥም አስጨናቂ ጊዜን እያሳለፈ ሲሆን በሻቪ አሎንዞ ስርም ወጥ የሆነ የመሰለፍ ጊዜን ለማግኘት እየተቸገረ ነው። ሙሉ በሙሉ ብቁ ቢሆንም እና ደግሞ መደበኛ የማሊያ ቁጥር ቢኖረውም እንደ ኬልያን እምባፔ፣ ቪኒሶስ ጁኒየር፣ ብራሂም ዲያዝና አርዳ ጉሌር ካሉ ተጫዋቾች የሚመጣውን ከፍተኛ ፉክክር ግን ሚናውን ስለገደበው ሁለት የላሊጋ ጨዋታዎችን ብቻ ነው መጀመር የቻለው ብራዚላዊው ተጫዋች ወደ ሎስ ብላንኮቹ ከተቀላቀለ በኋላም ለመጀመሪያ ጊዜ ነው ከቋሚ 11 ተሰላፊነት ውጪ እየሆነ ያለው የአውሮፓ ታላላቅ ክለቦች ፍላጎትን እንደገና እንዲነሳ ያደረገውም ሁኔታ ሲሆን፣ ሲቲ ደግሞ በጣም በቅርበት እየተከታተለው ያለው ክለብ ነው። ጓርዲዮላ የሮድሪጎን ሁለገብነት ወይም ቨርሳታይሊቲ የኳስን ብልህነት ወይም ፕረሲንግ ኢንተለጀንሱን በየትኛውም የፊት መስመር ላይ የመጫወት ችሎታውን በጣም እንደሚያደንቀው ነው እየተዘገበ የሚገኘው። ከፕሪምየር ሊጉ ግዙፍ ክለብ ጋርም ቅርበት ያላቸው ምንጮች ሲቲ የአጥቂ መስመሩን ቀጣይ ለውጥን ሲያቅድ፣ ሮድሪጎ ከሚፈልጉት ስልታዊ ባህሪያቶች ጋርም እንደሚስማማ ነው የሚያምኑት። ሆኖም ግን ሊደረግ የሚችለው ዝውውር ርካሽ አይሆንም። የሲቲ የፕሪምየር ሊግ ተቀናቃኝ የሆነው አርሰናልም ብራዚላዊውን አጥቂ ለማስፈረም ፍላጎት ነበረውና ምናልባትም በሚቀጥለው ዓመት ኢላማ ሊያደርገው ይችላል ተብሎ ይታሰባል። በቶማስ ፍራንክ ስር ተጨማሪ አጥቂዎችን እየፈለገ ያለው ቶትንሃም የሪያል ማድሪዱን አጥቂ በማስፈረመን ፍላጎት እንዳለው ተዘግቧል። ይበንዲ እንዳለም ከቅርብ ጊዜ ግምቶች በተቃራኒ ቼልሲ በአሁኑ ጊዜ ሮድሪጎን አያስገድድም። እንግዲህ ከዛ በተጨማሪ ግን ቼልሲዎች ያደንቁታል፣ ነገር ግን ምንም አይነት መደበኛ ጥያቄ አላቀረቡለትም። ይልቁንም ለሚቀጥሉት ሁለት የዝውውር መስኮቶች ለሌሎች ቦታዎችም ቅድሚያ እየሰጡ ይገኛሉ ነው የተባለው። ይህ የቼልሲ አቋም ሲቲን ከፍተኛ ጫና ማድረግ በሚችል ብቸኛው ትልቅ የእንግሊዝ ክለብ አድርጎ ያስቀምጠዋል። ምንም እንኳን ሮድሪጎ ማድሪድን ለመልቀቅ ፍላጎት እንዳለው ከገለጸ የሁኔታ በፍጥነት ሊለወጥ ይችላል ተብሎ ቢታሰብም ሪያል ማድሪድ ራሱ እስካሁን አልወሰነም። በንቃት እየገፋ እንግዲህ ባይሸጥም በስፔን የሚገኙ ምንጮች እንደሚጠቁሙት ክለቡ በተጨናነቀው የአጥቂ ክፍል ውስጥ ሚዛኑን ለመጠበቅ ሲል ተጫዋቾችን ለመሸጥ እየተዘጋጀ እንደሆነ ጭምር ነው መረጃዎች የበጡት። የቀድሞ የአርሰናል አጥቂ ፔር ኤሚሪክ ኦቦሚያንግ ወደ ቼልሲ መዘዋወሩ ስህተት እንደነበር በመግለጽ በአርሰናል ደጋፊዎች ዘንድ ያለውን ዝና ምናልባትም ያሻሽላል። አሁን ላይ ከፍሬንች ሊጓኑ ግዙፍ ክለብ ኦሎምፒክ ዴ ማርሴ ጋር የሚገኘው የሰላሳ ስድስት አመቱ ተጫዋችም ለበርካታ ዓመታት ለአርሰናል ኮከብ ተጫዋች የነበረ ሲሆን ለተወሰነ ጊዜ ክለቡ ካፕቴንም ሆኖ አገልግሏል። ሆኖም ግን ነገሮች ለኦባሚያንግ ጥሩ አልነበረውም። ከአሰልጣኝ ሚኬል አርቴታ ጋር ባለመግባባት ወደ ባርሴሎና አስገራሚ ዝውውርን አድርጓል። ከዚያ በኋላ የጋቦን ብሔራዊ ቡድን ተጫዋች በሚቀጥለው የውድድር ዘመን ቸልሲን ተቀላቀለ እና በስታንፈርድ ብሪጅ በነበረው አጭር ጊዜ ውስጥም ውጤታማ አልነበረም ማለት ፍትሐዊ ነው። ስለ ጉዳዩ ሲናገረም ኦቦሚያንግ በጣም እንደሚቆጨው የገለጸ ይመስላል። በተመሳሳይ ጊዜ ደግሞ መጀመሪያውኑ ዝውሩ ሙሉ በሙሉ እንዳልተቀበለውም ያምናል። ከካናል ፕሉስ ጋር ባደረገው ቃለ ምልልስ ላይም እንደተናገረው ከሆነ ኦቦሚያንግ ወደ ቼልሲ እንዴት እንደሄደ በትክክልም ሲያብራራ ያንን አስቸጋሪ ጊዜ መለስ ብሎ ይመለከተዋል። ወደዚያ ሄጄ ትልቅ ስህተት ነበር የሰራውት፣ የተረገመም ትልቅ ስህተትም ብሏል። በዚያን ጊዜ በባርሴሎና ውስጥ መጥፎ ጊዜ ነበረኝ። ቤቲ ተዘርፎ ነበር ባርሳ ደግሞ አንድ ተጫዋች መሸጥ ነበረበት እና እኔን ወይም ሜምፊስ ዴፓይን መሸጥ ነበረበት። በጠረጴዛው ላይ የነበረው ብቸኛው ነገር ቼልሲ ነበር። ስለዚህም ለቤተሰቤ ስል እሄዳለሁ አልኩኝ፣ ቼልሲም ቢሆን እንኳን አልኩኝ ሲልም ጭምር የተናገረው አክሎም እንዲህ ይላል። ምናልባት ችግር አይኖርም ብያሰብኩኝ። ኦሊቪየ ሽሩ ከአርሰናል ወደ ቸልሲ ሄዶ ምንም ችግር አልገጠመው ነበር። ነገር ግን ለኔ የተለየ ነው የገጠመኝ። ተቀናቃኞች መሆናቸውን ከግምት ውስጥ በማስገባት አርሰናልና ቸልሲ ከቅርብ ዓመታት ውስጥ በሁለቱም ክለቦች የተጫወቱ ብዙ ተጫዋቾች አሏቸው። ካይ ሃቨርትስ፣ ኖኒ ማንዱዌኬ፣ ፓሪዛ በሙሉ እንግዲህ በቀጥታ ከቼልሲ ከተቀላቀሉ በኋላ በአሁኑ ጊዜ በአርሰናል ቤት ይገኛሉ። በተጨማሪም ባለፈው የውድድር ዘመን መጨረሻ ላይ ኤሚሬትስ ስቴዲየም የመለቀው የሄደው ጆርጂኖም ያንኑ ዝውውር ያደረገ ነው። ዳቪድ ሉዊዝ፣ ዊሊያን፣ ፒተር ቼክ ከቸልሲ ወደ አርሰናል የተዘዋወሩ ሲሆን ወደ ኋላ ስንመለስ አሽሊ ኮል፣ ዊሊያም ጋላስ ደግሞ ክለቦችን ሲቀይሩ አይተናል። እንደ ፋብሬጋስ፣ ኢማኑኤል ፔቲት ያሉ ሌሎች ተጫዋቾች ደግሞ እንደ ኦቦሚያንግ ሁሉ በሁለቱ ክለቦች መካከል ባርሳ ላይም ከቆዩ በኋላ ከአርሰናልና ከቸልሲ የተጫወቱ ተጫዋቾች እንደሆኑ የወጡ መረጃዎችም እያሳዩ ይገኛሉ። የቀድሞ የቸልሲ አጥቂ ጄሚ ፍሎይድ ሀሰል ባንክ እንግዲህ ይናገራል በማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አልተማምንም ሲል ነው የተናገረው። የቀድሞ የፕሪሚየር ሊጉ ኮኮ በሩበን አሞሪም ስራ ያለው የማንቸስተር ዩናይትድ መነቃቃት ገና ያልደረሰ ነው ብሎ ያምናል። የፕሪሚየር ሊጉ ግዙፍ ክለብ እድገት አድርጓል ብሎ ከመናገሩ በፊት ገና ብዙ መንገዶች ይጠብቁታል። ማንቸስተር ዩናይትድ የውድድር ዘመኑን ደካማ በሆነ መንገድ ከጀመሩ በኋላ በአሁኑ ወቅት በሊጉ ሰባተኛ ደረጃ ላይ ይገኛሉ። ነገር ግን የቅርብ ጊዜ አቋማቸው የቻምፒየንስ ሊግ ደረጃ ላይ ለመድረስ ተስፋ ሰጥቷቸዋል። የሩበን አሞሪም ቡድን በሊጉ በአምስት ተከታታይ ጨዋታዎች ሽንፈት የለበትም። ይህም ደግሞ በፖርቱጋላዊው አሰልጣኝ መሪነት ከዚህ በፊት ፈጽሞ አድርገውት የማያውቁት ነገር ነው። በኖቲንግሃም ፎረስት እና በቶተንሃም ላይ የቅርብ ጊዜዎቹ አሳማኝ ያልሆኑ የአቻ ውጤቶች ቢመዘገቡም የሩበን አሞሪም ቡድን በዚህ የውድድር ዘመን ሊቨርፑልንና ቸልሲን በሊጉ አሸንፏል። ሀሰል ባንክ ለስካይ ስፖርት ሲናገርም እንዲህ ነው ያለው። እኔ እየተሻሻሉ አይመስለኝም። ይቅርታ የት ነው እንግዲህ የተሻሻሉ? ተጨማሪ ግቦችን አላስቆጠሩም። የተቆጠረባቸው ግብ አልቀነሰም። ምንም ዋንጫም አላሸነፉም። በአውሮፓ የፍጻሜ ጨዋታ ላይ ነበሩ፣ ነገር ግን ደካማ በሆነ ቡድን ተሸንፈዋል። ቶተናም ባለፈው ዓመት ደካማ ቡድን ነበር። እሱ ሩበን አሞሪም ብዙ ስራ ብዙ ስራ ይጠብቀዋል። ቀደም ሲል እንደነበሩት ፈጠራ ያላቸው አይመስለኝም ሲልም ጭምር ነው የተናገረው በዚህ የውድድር ዘመን ሰባተኛ ደረጃ ላይ መገኘት ለማንቸስተር ዩናይትድ በቂ ያለመሆኑን ምንም ጥርጥር የለውም። በሁሉም የሜዳ ክፍሎች ተሰጥቶ ባላቸው ተጫዋቾች የተሞላ ቡድን ከዚህ የበለጠ ጥሩ አቋም ማሳየትም ነበረበት ብሎ ያስባለ። ሆኖም ግን ካለፈው የውድድር ዘመን አጫውታ አንጻር ሲታይ እድገት አድርገዋል። አዳዲስ ፈራሚዎችም የሚያስፈልጋቸው መነቃቃትን ሰጥቷቸዋል። በተለይም ብሪያን ምቤሞ በዚህ የውድድር ዘመን ለማንቸስተር ዩናይትድ ትልቅ ውጤት አስገኝቷል። የቀድሞው የብሬንትፎርድ አርቂ በዚህ የውድድር ዘመን አምስት የሊግ ጎሎችን አስቆጥሯል እና እስካሁን ድረስ ለክለቡ ምርጥ ተጫዋችም ሆኗል። እድገት ጊዜ ይወስዳል። እናም በጥቂት ተጨማሪ የዝውውር መስኮቶችም ሩበን አሞሪን በኦልትራፎርድ ያለውን ጊዜ መቀየርም ይችላል የክለቡ አመራሮች በአሰልጣኙ ላይ ምንም ጥርጣሬ የላቸውም እናም ውጤቶቹ ክለቡን በሚቃወሙበት ጊዜ ከሱ ጋር ለመቆየትም ትክክለኛ ውሳኔን እንዳደረጉ ያምናሉ ሲልም ጭምር ነው የተናገረው ማንቸስተር ዩናይትድ በዚህ ክረምት በአፍሪካ ዋንጫ ምክንያት የአሰልጣኝ ሩበን አሞሪም ቡድን ውስጥ የሚገኙ ቁልፍ የመጀመሪያ ቡድን ተጫዋቾችን ሊያጡ ስለሚችሉ ለፈታኝ ወቅት እየተዘጋጁ ነው ዘሰን እንደዘገበው ክለቡ ለአጭር ጊዜ መፍትሄዎችን ለማግኘትም የዝውውር ገበያውን ከመመልከት ይልቅ በታህሳስና በጥር ወር ሙሉ በአካዳሚ ተሰጦች ላይ ከፍተኛ ሁኔታ ለመተማመን እያቀዱ ነው። ዩናይትድ በአሁኑ ጊዜ የግብ አስቆጣሪ የሆነው ብሪያን ኤምቤሞ ከአማ ዲያሎና ኑሱር ማዝራዊ ጋር እነዚህ ተጫዋቾች በአፍሪካ ዋንጫው ምክንያት ብሔራዊ ቡድኖቻቸውን ለመቀላቀል ያመራሉ። ውድድሩ በታህሳስ ወር አጋማሽ ላይ የሚጀምር ሲሆን የፍጻሜው ጨዋታ ደግሞ ጥር 18 ነው የሚሆነው። ይህ ማለት ቡድኖቹ በውድድሩ ላይ ያን ያክል እንደሚቀጥሉ መወሰን ሶስቱም ተጫዋቾች እስከ ስድስት ሳምንታት ድረስም ሊቀሩ እንደሚችሉ ጭምር ነው መረጃዎች የወጡት። ማንቸስተር ዩናይትድ በጥሬ ተጫዋቾች የዝውውር መስኮት ለማስፈረም እቅድ የለውም። ነገር ግን እነዚህን ተጫዋቾች ቢለቁ ማንቸስተር ዩናይትድ በተለይም በአጥቂ ክፍል ውስጥ አስቸኳይ የጠሮር ዝውውሮችን ከማድረግም ተቆጥቧል ተብሏል። ይልቁንም ሮበን አሞሪም በክረምቱ ወራትም የክለቡን የረጅም ጊዜ እቅዶችን በመከተልም በመሀል ሜዳው ላይ ማጠናከርን እንዲሁ ደግሞ ቅድሚያ ይሰጡታል ተብሎ ይታሰባል። ዩናይትድ በዚያ ጊዜ ቢያንስ አንድ ዋና ተጫዋችን እንደሚጨምር ነው የሚጠበቀው። የሀኬድ ደግሞ ለበርካታ ተስፋ ሰጪ ወጣቶች እድልን ይከፍታል። የአካዳሚ አጥቂዎችና አጥቂ አማካዮችም ወደ አንደኛው ቡድን ጨዋታዎች በፍጥነት እንደሚካተቱም ይጠበቃል። ይህም በከፍተኛ ደረጃ የመጫወት ጠቃሚ ድል ይሰጣቸዋል። የዩናይትድ አካዳሚ ከዓመታት በላይ እንደ ማርከስ ራሽፎርድ እስከ ኮቢ ማይኖ ያሉ በርካታ ምርጥ ተሰጦችንም አፈርቷል እና ሩበን አሞሪም ኦልትራፎርድን ከመረከቡ በፊትም በስፖርቲንግ ሊዝበን ወጣት ተጫዋቾችን በመተማመንም የሚታወቅ ነው። በዝውውር ገቢያው ላይም የዩናይትድ ጥንቃቄ የተሞላበት አካሄድ ላይ ተጽዕኖ እያሳደረ ያለው ሌላኛው ምክንያት ቤንጃሚን ሼስኮ ያለው ሁኔታ ነው። ምንም እንኳን የስሎቬንያ ብሔራዊ ቡድን ተጫዋች የክለቡ ዋና ዘጠኝ ቁጥር ቢሆንም በዚህ የውድድር ዘመን ቀድሞውኑ በጉዳት ምክንያት የአቋም መስተጋጎል አጋጥሞታል። ዘገባው እንደሚያመለክተው ዩናይትድ በጥር ወር አጥቂውን ለማስፈረም በአስበም የቤንጃሚን ሸስኮ ጉዳት ከባድ ሆኖ ከተገኘ ግን ተገቢውን ምትክ መሆኑ ማረጋገጥ የአካዳሚው እቅድ አካል ነው። ጊዜያዊ መፍትሄዎችን ከመፈለግ ይልቅ ትኩረቱን በወጣት ተጫዋቾች ላይ እድል መስጠት፣ ቡድኑን በብልህነት መምራትና ደግሞ የወደፊት የዝውውር መስኮትን በስልታዊ መንገድ ጥቅም ላይ መዋልም እንዳለባቸው ነው ማረጋገጥ የተቻለው። ዘገባዎች እንደጠቆሙት ከሆነ የአፍሪካ ዋንጫ እየተቃረበ በመጣበትና አስቸጋሪ እንግዲህ ጨዋታዎች በሚመጡበት በዚህ ሰዓት የማንቸስተር ዩናይትድ ወጣቶች በቅርብ ጊዜ ውስጥ ራሳቸውን የማረጋገጥ እድል ይሰጣቸዋል ተብሎ እንደሚታሰብ ነው መረጃው የወጣው። የአርሰናል አሰልጣኝ ሚኬል አርቴታ የፕሪምየር ሊግ ክለቦች ፍላጎት ቢኖራቸውም ጋብርኤል ሄሱስን በዚህ ጥር ወደ ኤምሬትስ ስታዲየም ከኤምሬትስ ስታዲየም እንዳይወጣ ይከለክሉታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በዴይሊ ሜል ላይ በወጣ ዘገባ መሰረትም ለመጀመሪያ ጊዜ እንደተዘገበው ከሆነ ጋብርኤል ሄሱስ ከጉዳት ከተመለሰና ሙሉ በሙሉ ብቃቱን ካገኘ በኋላ የአርቴታ የመጀመሪያ ቡድን እቅዶች አካል ሆኖ ይቀጥላል። በአርሰናል የአጥቂ ክፍል ውስጥም የተፈጠረው ውድድር ምክንያት የብራዚላዊ ብሔራዊ ቡድን ተጫዋችም ሁኔታው ላይ አንዳንድ ጥርጣሬዎች ነበሩ። ነገር ግን ሚኬል አርቴታ ትልቅ ቡድን እንዲኖረው ስለሚፈልግ ይህንን ተጫዋች ማቆየቱ የተሻለ አማራጭ ነው ብሎ እንደሚያስብ ጭምር ነው አሁን ላይ እየተገለጸ እንደሚገኝ መረጃዎች እየጠቆሙ የሚገኙትና አሁንም የቀድሞ የማንቸስተር ሲቲ ተጫዋች ለዚህ እቅድም ቁልፍ አካል ተደርጎ ነው የሚታየው። ጋብሪኤል ሄሱስ በራሱ ቀን እንግዲህ ምርጥ ተጫዋች ሊሆን ይችላል፣ ነገር ግን በኤምሬትስ ስቴዲየም በነበረበት ጊዜ ሁሉም የአካል ብቃት ሲቸገር ቆይቷል። በመሆኑም ክለቡ እንደ ካይ ሃቨርትስ እና ቪክተር ዮኬሬሽ ያሉ ተጫዋቾችን ለምን እንዳመጣም ለመረዳት ቀላል ነው። አሁንም ቢሆን የቦታ ውድድሩ ቢጨምርም ጋብሪኤል ሄሱስ ከአርሰናል መውጫ በር የሚገፋው ግን አይመስልም። የሰሜን ለንደኑ ግዙፍ ክለብ በዚህ የውድድር ዘመን በጉዳቶች ምክንያት ብዙ ችግሮች አጋጥመውታል። ስለዚህም አርቴታ ጋብሪኤል ሄሱስን ከቡድኑ ጋር ማቆየት ምክንያታዊ ነው። ምንም እንኳን ከዌስትሃም ዩናይትድ፣ ኤቨርተን እና ኖቲንግሃም ፎረስ ጥያቄዎች ቢቀርቡ እንዲሁም ተጫዋቹ በትውልድ ሀገሩ ብራዚል ፍላጎት ቢኖርም የ28 ዓመቱ ተጫዋች ግን የመጫወት ጊዜ እንደማያገኝ ማረጋገጫ ተሰጥቶታል። በቅርብ ቀናት እንደተዘገበው ከሆነ አርሰናል በዚህ ጠሮር ማይልስ ሉዊስ ስኬሊን እንዲለቅ ለመፍቀድም ምንም አይነት እቅድ የለውም ነው የተባለው። የእንግሊዝ ብሔራዊ ቡድን ተጫዋቹ ለቦታው ከፍተኛ ውድድር እየገጠመው ያለ ሌላኛው ተጫዋች ነው እናም ለሚቀጥለው ክረምት በሚደረገው የዓለም ዋንጫ ላይ ደግሞ አይኑን ጣል አድርጓል። ቢሆንም ግን አርሰናሎች ይህንን ቡድን እንግዲህ በአንድ ላይ ለማቆየትም ፍላጎቱ የቀጠለ ሲሆን በዚህ የጥር ተጫዋቾች የዝውውር መስኮት ምንም አይነት ዋና ተጫዋቾቻቸውን ይለቃሉ ተብሎ እንደማይጠበቅ ነው መረጃዎች የበጡት። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ካሴሜሮ ከአሁኑ የውድድር ዘመን በኋላ በኦልትራፎርድ እንዲቆይ እንደሚፈልጉ ግልጽ አድርገዋል። የክለቡ አመራሮች ለብራዚላዊው አማካይ የውል ማራዘሚያ እንዲያረጋግጡ አሳስበዋል። ፋብሪሲዮ ሮማኖ እንደዘገበው የዩናይትድ አለቃ ካሴሜሮን በስርዓታቸው ውስጥም ወሳኝ ሰው አድርገው ይመለከቱታል። ነገር ግን የገንዘብ ነክ መሰሎችም በድርድሩ ላይ ውስብስብነትን ሊፈጥሩ ይችላሉ። የካሴሜሮ ያሁኑ ውል በሚቀጥለው ክረምት የማያልቅ ሲሆን ምንም እንኳን ማንቸስተር ዩናይትድ ለ12 ወራትም ለማረዘም አማራጭ ቢኖረው ክለቡ በከፍተኛ የደሞዝ ክፍያ ምክንያትም ያንን አንቀጽ ለመጠቀም እምቢተኛ እንደሆነ ተዘግቧል። ካሴሜሮ በቡድን ውስጥም ከፍተኛ ተከፋይ ከሆኑት መካከልም አንደኛው ሲሆን በሳምንት ከ300 ሺ ፓውንድ በላይ እንደሚያገኝ ይታመናል። በሰር ጂም ራትክሊፍ ስር ያለው የዩናይትድ አዲስ የእግር ኳስ መዋቅርም በደሞዝ ዘላቂነት ላይ አዲስ ትኩረት ሰጥቷል። የኮንትራት እርግጠኝነት ባይኖረም ካሴሜሮ በሩበን አሞሪም ስር መነቃቃትን አግኝቷል። በጉዳትና በተለዋዋጭ አቅም ምልክትም ከተደረገበት የ2024/25 የውድድር ዘመን በኋላ የ33 ዓመቱ ተጫዋችም እንደገና አስፈላጊ ሆኗል። የእሱ አመራር፣ ጨዋታን የማንበብ ችሎታና የቦታ ተክሰጽም በዩናይትድ የመሀል ሜዳ ላይ ለታየው መሻሻልም ዋና ማዕከል ናቸው። በኳስ ይዞታ ላይ ከፍተኛ ትኩረት የሚሰጠውና ከፍተኛ ጉልበት የሚጠይቀው ስልቱን ሚዛኑን ለመጠበቅም ልምድ ያለው ተከላካይ አማካይም ዋጋ የሚሰጠው ሩቤን አሞሪም የካሴሜሮን ሙያዊ ብቃትና በከፊል ደግሞ ውስጥም ያለውን ተጽዕኖ በተደጋጋሚ አሞካሽተዋል። በቅርብ ጊዜ ባደረገው መረጃ ፋብሪዚዮ ሮማኖ በክለብ ውስጥም ያለውን የውስጥ ክርክርም አብራርተዋል። ካሴሜሮ በትጋት እየሰራ ነው፣ እናም በሙያው ውስጥ ደግሞ ለአሰልጣኙ እንደገና ወሳኝ ተጫዋች እየሆነ ነው ለሩበን አሞሪም በእርግጥም አስፈላጊ ነው፣ ነገር ግን ኮንትራቱን በተመለከተ ውይይት ይደረጋል። ምክንያቱም ቁጥሮች፣ በተለይም ደሞዙ፣ አሁን ባለው ሁኔታ ማንቸስተር ዩናይትድን ለማራዘም ከሚችለው በላይ በጣም ከፍተኛ ነው። ፋብሪዚዮ ሮማኖ በተጨማሪም ዩናይትድ አማራጮቹን እየመረመረ ቢሆንም ካሴሜሮ ከሳዑዲ አረቢያ ከባድ ፍላጎት ማግኘቱን ቀጥሏል። በዚህ ያሉ ደግሞ በርካታ ክለቦች የረጅም ጊዜ ጅማሮ እንደ ዋና ፈራሚ አድርገው ይመለከቱታል። ፋብሪዚዮ ሮማኖ አክሎም ካሴሜሮ ሁልጊዜም ብዙ ሀሳቦችን ተቀብሏል፣ በተለይም ከሳዑዲ አረቢያ እሱ እዚያ ላሉ ክለቦችም ኢላማ ሆኑ ቆይቷል። ነገር ግን ሁሉም ነገር በደሞዝ ውይይቶች ላይ የተመሰረተ ነው ተብሏል። ለአሁኑ ካሴሜሮ ትኩረቱን በእግር ኳስ ላይ ብቻ አድርጓል። ከተጫዋቹ ጋር ቅርበት ያላቸው ሰዎችም እሱ ለዩናይትድ ሙሉ በሙሉ ቁርጠኛ መሆኑንና የውድድር ዘመኑንም በጥሩ ሁኔታ ለመጨረስም እንደወሰነ ጭምር አጥብቀው እየተናገሩ እንደሚገኝ ነው ዘገባዎች በትልቁም እያሰፈሩ እንደሚገኝ የተጠቆመው እና ደግሞ ለሱ ደግሞ ተነሳሽነት በሚቀጥለው ዓመት ከሚደረገው የዓለም ዋንጫ በፊት በብራዚል ብሔራዊ ቡድን ውስጥም ያለውን ቦታ ማስጠበቅም በትልቁ የሚፈልገው ጉዳይ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ቸልሲ በመሀል ሜዳው ጥልቀት ላይ አንዳንድ የውስጥ ስጋቶች እንዳሉበት የተዘገበ ሲሆን ኮቢ ማይኖ ለነሱ እንደገና ኢላማ ሆኖ ብቅ ብሏል። እንግዲህ በሰሜዎቹ የውስጥ አዋቂዎች ሳይመን ፊሊፕስ የተገለጸ ሲሆን በክረምቱ ወቅትም ከወኪሉ ጋር አንዳንድ ውይይቶችም ከተደረጉ በኋላ የኮቢ ማይኖ ስምም እንደገና እየተነሳ መሆኑን የተነገረው የእንግሊዝ ብሔራዊ ቡድን ተጫዋች በአሁኑ ወቅት ከማንቸስተር ነትር አሰልጣኝ ሩበን አሞሪም ዘንድም ተመራጭነትን አጥቷል። እናም ደግሞ በዚህ ጥር ወርም ክለቡን ለቆ ይሄዳል ተብሎ ይታሰባል ነው እየተባለ የሚገኘው። ማንቸስተር ነትሮች ኮቢ ማይኖን እንደ ቸልሲ ያለ ተቀናቃኝን እንዲቀላቀል ለመፍቀድ ሊቸገሩ ይችላሉ፣ ነገር ግን ተጫዋቹ ወደ 2026 የዓለም ዋንጫ ለመድረስ የሚያስችል ብዙ ጊዜም መጫወት ላይ ትኩረት ሊያደርግ ይችላል ተብሏል። ከዚህ ቀደም እንደ ናፖሊና ሊድስ ዩናይትድ ያሉ ሌሎች ክለቦችም ለኮቢ ማይኖ አማራጭ ሊሆኑ እንደሚችሉ ተነግሮ ነበር። እናም ቼልሲም የ20 ዓመቱን ተጫዋች መውደዱ ምክንያታዊ ነው። የምዕራብ ለንደኑ ግዙፍ ክለብ የዓለም ዋንጫ እንግዲህ የዓለም እግር ኳስን ምርጥ ወጣት ተጫዋችን በማማለል ላይም ከፍተኛ ትኩረትን እየሰጠ ሲሆን ከሜኑ ምርጡን ማውጣትና የሚፈልገውን እድል መስጠትም እንደሚችል ይሰማዋል። የተባለው ኮቢ ማይኖ በአሁኑ ወቅት በዩናይትድም ብዙ ድል ባያገኘም ብዙ ተስፋ ግን አሳይተዋል። ስለዚህም ቼልሲ ከሱ ምርጡን ማግኘትም እንደሚችሉ ሊሰማቸው ይችላል። ኮቢ ማይኖ አሁን ላይ ለመደበኛ የመጫወቻ ጊዜም እየተቸገረ ሲሆን በውድድር ዘመን ሁለተኛው አጋማሽ ላይ ነገሮች ይበልጥ ሊከብዱበት ይችላሉ ተብሏል። ኤሊዮት አንደርሰንም ለማንቸስተር ዩናይትድ ዋና ኢላማ ነው እና ደግሞ ይሄ በእርግጠኝነት ሜኑ በቡርን ውስጥ ያለውን ደግሞ ተራ የበለጠ ወረታች ይገፋዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ቸልሲ ከሞይ ካይሴዶ እና ከኤንዞ ፈርናንዴዝ በስተጀርባ በቂ ጥልቀት ስለሌለው ለሜኑ የበለጠ ቦታ ሊኖረው ይችላል። ሮሚዮ ላቪያ በብዙ የአካል ብቃት ችግሮች ችግሮችና በስታንፈርድ ብርጅ በቆየበት ጊዜም በአጠቃላይ ተጽዕኖ ማጣት ምክንያት የወደፊት እጣው በጥርጣሬ ውስጥም የሚገኝ ተጫዋች እንደሆነ ነው መረጃዎች እያጋሩ እንደሚገኙ ዘገባዎቹ የጠቆሙት። ቡድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ። አዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። በነገው ፕሮግራማችን በድጋሚ እንገናኛለን። ለዛሬ ግን በእለተ አርብ የምሳ ሰዓት የያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከእኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ።